አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ፣ ውድና ተከበራችሁ የወሎ ጊራና ቲዮ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርእሱ ላይ እንደተመለከታችሁት የግቢዬን አጥር አሳጥሬ ጨርሻለሁ ማለት ነው። ያው በር ብቻ ላሜራ ማስገጠም ነው የቀረው፣ ሌላው አልቋል። ስለዚህ ስንት ቆርቆሮ ፈጀ ለሚለው እንግዲህ ኢንሻአላህ አጥር አድርጌ ቪዲዮ አዘጋጅቼላችኋለሁ እንሻላ ተከታተሉኝ ማለት ነው ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ በአዲስ የሆናችሁ ሰብስክራይብ ላይክ እንደዚሁም ሸር በማድረግ ወሎ ጊራና ቲዩብን አበረታቱላለሁኝ ቀጥታ ወደ ቪዲዮ እናልፋለን ማለት ነው ካሁን በፊት እንግዲህ ሁለት ጊዜ ቪዲዮ ሰርቻለሁ መጀመሪያው ሀለኮ ሲታሰር ከዛ ደግሞ ብረቱ አቅርቤ ለኮለኑና እንደዚሁም ሀገር የሚሆነውን ማለት ነው እሱን ቪዲዮ አሳይቻችሁ ነበር። አሁን ደግሞ ቆርቆሮም ተመቶ አልቋል። ስለዚህ ተመሳሳይ የዚህ አይነት ቦታ ያላችሁ ምን ያክል ይፈጃል የሚለውን እንሻላህ ቪዲዮ ይጠቅማችኋል ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ የጊራና የምስረታ ቦታ ስፋቱ አስር በሀያ ወይም ደግሞ ሁለት መቶ ካሬ ሜትር ነው ማለት ነው። ስለዚህ ሁለት መቶ ካሬ ሜትር ያላችሁት እና ወንድሞች ወይም አስር በሀያ ማለት ነው ያላችሁ ምን ያክል ቆርቆሮ ይፈጃል። እንደዚሁም አገር ውስጥ እንዴት ተደረገ የሚለውን ኢንሻላህ በዝርዝር የምናየው ይሆናል ማለት ነው። እንግዲህ ከአሁን በፊት ታስታወሱ ከሆነ በሰራሁት ቪዲዮ ውሃ ልኩ ታስሮ ነበር ማለት ነው። ግን ሊሾ አልተደረገም ወይም አልተተኮሰም ነበር ማለት ነው። አሁን ተተኩሶ ዙሪያውን ከውጭም ከግቢም አስለስኜዋለሁኝ ማለት ነው። ሲቀጥል እንግዲህ ብረቱ እንደምታዩት ተበይዷል። ከተበየደ በኋላ ደግሞ የዝገት ተቀብቷል፣ ማለት ነው። የዝገት የተቀባበት እንግዲህ ምክንያቱ ብረቱ ብዙ ዓመት አገልግሎት እንዲኖረው፣ ብረቱን ብቻ በይዶ ቆርቆሮ መምታቱ ምናልባት ከጊዜ በኋላ እርጅኖ እየበላው ሊወድቅ ስለሚችል አገልግሎቱ አጭር ሊሆን ይችላል ማለት ነው። ስለዚህ መሆን ያለበት ብረቱ ከተተከለና ከማገሩ ከተበየዲ በኋላ በብየዲያ ነው የተበየደው። በቡለን አይደለም ይሄ የታሰረው ማለት ነው። አማራጩም ብየዲያው ነው ስለሆነ አሪፉ ከቡለኑ ማለት ነው። ስለዚህ ያ ከተደረገ በኋላ የዝገት ቀለም ወይም ደግሞ የዝገት መከላከልያ ቀለም አለ እሱን ተጠቅሜ ያው ራሴ ቀብቼዋለሁ ማለት ነው። እሱ ከተቀባ በኋላ ነው እንደገና ቆርቆሮው የተመታው ማለት ነው። ከዛ በመቀጠል ደግሞ እንደምታዩት ለዚህ ጋር ለሞተሬ መቆሚያም ሊሾ አስደረጊያል ነው ማለት ነው። ኮሎኑም እንደምታዩት ተሰርቷል። እዚህ ጋር እንደምታዩት የአምፖሎች ማብሪያ ማጥፊያና እንደዚሁም አንድ ሶኬት አለው። በጎን ሶኬት፣ በጎን ማብሪያ ማጥፊያ ተደርጎለት፣ ለሁለቶቹ ኮሎኖች አምፖል ሲደረጋ ላይ ለእነሱ ማብሪያ ማጥፊያ ተደርጎለታል ማለት ነው። ስለዚህ እንግዲህ እንደምትመለከቱት ሊሾ ተደርጓል ማለት ነው። ከጊዜ በኋላ ብሎኬት መደርደር ብፈልግ ቆርቆሮን አንስቶ ብሎኬት መደርደር ብቻ ነው ማለት ነው። ከቂጥ ያለው በጥራት እንደምታዩት ተሰርቷልና ማለት ነው። ዝም ብሎ ድንጋዩ ተደርድሮ ነበር የነበረው በፊት ነገር ግን ያን ብዙ ዓመት አገልግሎት ላይኖረው ስለሚችል ስለተባለ ተለስኗል ማለት ነው። ልሰናው እንግዲህ ብዙ ኩንታል ሲሚንቶ አልፈጀም። በስድስት ኩንታል ሲሚንቶ ከውጭም ከግቢም ሶስት ኮርስ ስለሆነ እሱ ተለስኗል። እንደምታዩት መልክም አምጥቷል ማለት ነው። ይሄን እንላችኋለሁ ማለት ነው። ስለዚህ ወደ ቆርቆሮ ስናልፍ እንግዲህ ሰባ ቆርቆሮ ነው ያቀረብኩት፣ ሰባ ዚንጎ ማለት ነው። ሰባ ዚንጎ አቀረብኩኝ። ነገር ግን ተመቶ የተረፈ ቆርቆሮ አለ። ስለዚህ ለአስር በሃያ ወይም ደግሞ ለሁለት መቶ ካሬ ሜትር ሰባ ቆርቆሮ አይፈጅም ማለት ነው። እኔ ግን እንደዛ ይፈጃል ብዬ በራሴ ግምት ነበረ ገዝቼ የነበረው ነገር ግን በስልሳ ስድስት ቆርቆሮ ዙሪያውን ተመቶ አልቋል ማለት ነው። አራት ቆርቆሮዎች ተርፈውኛል እኔ ካቀረብኩት የቆርቆሮ ብዛት ማለት ነው። ስለዚህ አስር በሃያ ወይም ደግሞ 200 ካሬ ሜትር የሚፈጀው ስልሳ ስድስት ቆርቆሮ በቂ ነው ማለት ነው። ስልሳ ስድስተኛው ራሱ ግማሹ ተቆርጧል ማለት ነው። ግማሹ ነው የገባው። ያው በሙሉ ስለሚያዝ ስልሳ ስድስት ቆርቆሮ ነው የሚፈጀው ማለት ነው። ስለዚህ ብዙ የተጋነነ ስላለ አይደለም። ማሳጠር ለምትፈልጉ እህትና ወንድሞች ይህን ሂሳብ ሰርታችሁ ማሳጠር ትችላላችሁ ማለት ነው። የቆርቆሮ ዋጋ እንግዲህ የምነግራችሁ አሁን እዚህ ጋር በሚሸጥበት ነው። እኔ ምናልባትም እዛው እስከ ዛሬ ከምናመጣበት ከምንሸጥበት አምጥቼ ብሰራውም፣ ነገር ግን እናንተ ሂሳቡን መስራት ያለባችሁ አሁን በሚሸጥበት ባለው ዋጋ ነው ማለት ነው። አሁን እንግዲህ ሶስተኛ ቆርቆሮ እየተሸጠ የሚገኘው ከ560 እስከ 570 ብር ነው ማለት ነው። ያው ተወዷል አሁን ቆርቆሮ ስለዚህ እናንተ ሂሳብ የምትሰሩት 66ቱን ቆርቆሮ በ560 ወይም ደግሞ በ570 ብር ሂሳብ ነው የምትሰሩት ማለት ነው። ብዙ የተጋነነም ስላላደለ ሂሳቡን ሰርታችሁ ማሳጠር ትችላላችሁ ማለት ነው። ማገር እንግዲህ ከአሁን በፊት እንደነገርኳችሁ 29 ማገር ነው አቅርቤ የነበረው። ስለዚህ ለዙሪያው ማገሩ 29 ማገር፣ አንዱ 6 ሜትር ነው እርዝመቱ ማለት ነው። ስለዚህ ሶስት ማገር ነው የሚመገረው ከታች አንድ ከመካከል አንድ እንደዚሁም መጨረሻ ላይ አንድ ማለት ነው። ስለዚህ ሶስት ማገር ነው የሚማገረው። ስለዚህ ለ10 በ20 ወይም ደግሞ ለ200 ካሬ ሜትር 29 ማገር ያስፈልጋቸዋል ማለት ነው። የአንዱ ማገር ዋጋ ካሁን በፊት እንዳልኳችው እንዲያልኳቸው በ550 ብር ሂሳብ ነው ማለት ነው። የአንግላሬው ወይም ደግሞ ለቋሚ የምንጠቀመው ደግሞ እሱም የሚያስፈልገው 12 ፍሬ ነው ማለት ነው። አንዱ ለሶስት ስለሚከረከም በሁለት በሁለት ሜትር ላይ ማለት ነው። ስለዚህ የአንዱ ዋጋ ሁለት ሺ ሶስት መቶ ብር ነው እኔ የገዛሁት። አሁን ግን ቅናሽ አድርጎ አንድ ሺ ዘጠኝ መቶ ብር ደርሷል ማለት ነው። በአንድ ሺ ዘጠኝ መቶ ብር መግዛት የምትችሉ ይሆናል ማለት ነው። አሁን እንግዲህ እዚህ ጋር እኔ የሚቀረኝ እዚህ ጋር በር ማስገጠም ነው ማለት ነው። እንሻ አላህ ደግሞ እዚህ ጋር በሩን የማስገጥም ይሆናል በአላህ ፍቀድ ማለት ነው። እንግዲህ እንደምታዩት ዙሪያውን ጠጠር ተረጥርጧል ማለት ነው። ዝናብ በሜትር ሰዓት ምናይ አይነት ጭቃ ነገር ከቤት እንዳይኖር ማለት ነው። ከውጭ እንጂ ጭቃ የሚያገኘን ከግቢ የሚኖረው ጭቃ ነገር የለም ማለት ነው። እንግዲህ አጥር እንደዚህ ሲታጠር አንደኛ ደስ ይላል፣ ሁለተኛ ደግሞ በተለይ ተሸፋይ ሴት ያለበት ግቢ እንደዚህ ሲከለል ነው አሪፉ ማለት ነው። አለበለዚያ ከጧት አንስተ ማታ ድረስ ሚስት የተሸፈና ነው ማለት ነው። ስለዚህ በአሁኑ ሰዓት ግን እንደዚህ ከታጠረ ወደ ውጭ ስትወጣ እንጂ ኒቃብ ለብሳ ቤት ወደ ጢስ ቤት ስትሄድ ወይም ከጢስ ቤት ወደ ቤት ስትመጣ፣ እንደዚሁም ብዙ ነገር ስላለ ሰው በዚያም በዚህም ስለሚተላለፍ ጎረቤትም ጋር እንደዚሁም አጅነቢ ወንዶችም ሊያው ስለሚችሉ ማለት ነው። ስለዚህ አጥር መታጠሩ አሪፍ ነው ማለት ነው ሚስቲ። ስለዚህ አልሐምዱሊላህ፣ ዘና ብላ ትብላለች ማለት ነው። እንግዲህ ኮሎኑም እንዳልኳችሁ አራት ፌሮ አቅርቤ ነበረ አራት ፌሮዎች ለሁለቱ ኮለኖች በቂ ነው ሆኗል ማለት ነው። በጎን በጎን ተደርጎ ከታችም እንደዚሁ ሁለቱን ገድፎ የሚይዘው አለው ማለት ነው። እንግዲህ መረጃው ይህንን ይመስላል ማለት ነው። እንሻአላህ ይጠቅማችኋል ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ አጥሩ እዚህ ጋር ደርሷል። ማሳጥር ለምትፈልጉ እህትና ወንድሞች፣ አስባችሁበት በዚህ ሂሳብ ማለት ነው። ጠቅላላ እንግዲህ ብዙ ብር ነው የፈጀው የሲሚንቶውም የእጅ ዋጋውም ሌሎች ሌሎችም ሲሉ ያው ብዙዎች ነው የሚያስወጣው ማለት ነው። ለማንኛውም እናንተ ቀስ ብላችሁ እንደዚህ በአንድ ጊዜ ዙሪያውን ማሳጠሩ ብዙዎች ሊያስወጣ ስለሚችል አንድ ጊዜ ከፊት ለፊት ያለውን አንድ ጊዜ በጎን ያለውን እያደረጋችሁ ማሳጠር የምትችል ይሆናል። አቅም ያለው ሰው ደግሞ እንደዚሁ በአንድ ጊዜ የሚያሳጠር ይሆናል ማለት ነው። ለዛሬ ያስኩላችሁ ቪዲዮ ያንን ይመስላል። አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።